አንድ ወጣት መድረኩ ላይ ወጣና ድምፅ ማጓያውን ነጥቆ ዳውን ዳውን ወያኔ ዳውን ዳውን ቲፔሌፍ የሚል መፈክር አሰማ። በቦታው የነበረው ሕዝብ በደስታ ተቃውሞውን አስተጋባለት። መቼም የሕዝቡ ምላሽ አስገምጋሚ ነበር። የዛኑ ቀን መንግሥት ተገልብጦ የሚያድር ይመስል ነበር። ይህን የሕዝብ ድምፅ እንደ ጣፋጭ ሙዚቃ የሰሙት የሠራ አካላታቸውን በደስታ የነዘራቸው በርካታዎች እንደነበሩ ሁሉ አገዛዝ ላይ ያሉትን መሪዎች በድንጋጤ የሚያርድ ነበር። ሁሉም በወቅቱ የትግል ምልክት የነበረውን እጅ የማጣመር ምልክት አሳዩ። መድረክ ላይ የነበሩት አስተናባሪዎች በድንጋጤ የሚይዙት የሚጨብጡት ሲጠፋቸው ይታይ ነበር። ከዚያም በኋላ ከጸጥታ ኃይሎች ተኩስ ተሰማ። ተኩሱ ትርምስ ፈጠረ። የሆነ ሁሉ ሆነ። ከሰዓታት በኋላ ከበዓሉ ስፍራ በርካታ አስክሬን ተለቀመ። ሰላም ጤና ይስጥልን፣ እንዴት ናችሁ? የተከበራችሁ ተከታታዮቻችን ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በይህም ነበር መሰናዶ የኢሬቻ በዓል እየተከበረም አደለ። ስለሆነም በ2009 የነበረውን የኢሬቻ አከባበርና እልቂቱን እናነሳለን። የኢሬቻ በዓል በመጣ ቁጥር ሁልጊዜ የሚነሳው ክርክር ሃይማኖታዊ በዓል ነው፣ አይ አይደለም፣ የምስጋና በዓል ነው፣ ሁሉም ሃይማኖት ላይ ያሉ ሰዎች ሊያከብሩት ይችላሉ የሚል ነው። ኢሬቻ ቤዚካሊ ሃይማኖታዊ በዓል ነው፣ ከጥንት አባቶቻችን ሲያከብሩ የመጡት ነው። ስለዚህ በርካታ ኦሮሞ ሆነው ሃይማኖታቸው ኦርቶዶክስ፣ ሙስሊም ወይንም ፕሮቴስታንት የሆኑ አማኞች በዓሉ ሃይማኖታዊ ነው፣ ግን የባዕድ አምልኮ አይደለም የሚለዋሉ። ጭራሽ ደግሞ ነገሩን ወደ ባዕድ አምልኮ የሚወስዱትም አሉ። ሃይማኖትም አይደለም፣ ባህል ሥነ ሥርዓትም አይደለም፣ የባዕድ አምልኮ ነው የሚለዋሉ። ሆኖም ግን በሚሊዮኖች የሚቆጠሩ ኦሮሞዎች ቀን በመጣ ቁጥር በደስታ ሊያከብሩት ይወጣሉ። እናንተስ የነበር ሚዲያ ተከታታዮች ምን ትላላችሁ? አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እስከ መሰናዷችን ፍጻሜ መልካም ጊዜ። በወቅቱ አገር ማቅ ለበሰች የሆነውን ማመን ይከብዳል። ቄጤማና ቅጠል ይዘው የወጡ ሰላማዊ ዜጎች በጅምላ ተረሸኑ። ከአየርና ከምድር ጭስና ጥይት የተረጨበት ሕዝብ የሚገባበት ጠፍቶት የውኃ አራት ሆነ። ሞተ፣ ቆሰለ፣ በውኃ ተበላ። የውጭ መገናኛዎች እንዳሉት ቢሾፍቱ የኢሬቻን በዓል በወቅቱ ለማክበር የተሰባሰበው ዜጋ ብዛት እስከ አራት ሚሊዮን ተገምቷል። ቢቢሲ ከሁለት ሚሊዮን በላይ ሲል ሌሎች ከዚያም ያስፈልጡታል። እንግዲህ እዚህ ሕዝብ መሃል ነበር ተኩስ የተተኮሰው ጭስ የተተኮሰው ሕዝብ አየር አቶ እንዲታፈን የተፈረደው። በወቅቱ አንድ ዶክተር ከቢሾፍቱ እንደተናገሩት ለአርባ አንድ ዓመታት ያህል በሕክምና ሞያ ውስጥ አገልግያለሁ። በኢትዮ ኤርትራ ጦርነት ላይም በሐኪምነት አገልግያለሁ። በአንድ ቀን ይህን ያህል ግድያ ሳይ ግን ይህ የመጀመሪያ ነው ማለታቸውን ጎልጉሌ ድረገጽ ጋዜጣ አውጥታው ነበረ። እስቲ በወቅቱ የተከሰተውን አሳዛኝ ድባብና ስሜት በወቅቱ በአካባቢው የነበሩ ሰዎችና የተለያዩ ሐዘንና ስሜታቸውን የገለጹ ግለሰቦች ያሉትን በማስቀደም እንጀምር። አስለቃሽ ጪስም፣ ጥይትም ነው የተኮሱት። ሰው ሁሉ ተኩሱን ሰምቶ ገደል ውስጥ ሲወድቅ እኔ ገደል ከምገባ ብዬ ጪሱን ተጋፍጬ ቆምኩ። ዐይናችን ማየት እስከማይችል ድረስ በጭስ ታፍነን ወደቅን። አሰቃቂው ነገር፣ አጋዚዎቹ የሚተኩሱት ሕዝብ የሚወጣበት በር ላይ እየጠበቁ መሆኑ ነው። ይህኔ ሕዝቡ መውጫው ሲያዝበት ያለው አማራጭ በገደል ውስጥ መዝለል ሆነ። አጠገባችን ሽማግሌውን ተኩሰው ግንባራቸውን ሲሏቸው ራሴን መቆጣጠር አቃተኝ። ወገኖቼን አፈር ተጭኗቸው ሳይ ጮኼ ያለቀስኩኝ፣ ግን አልወጣልኝም፣ እርብሽብሽ ብያለው። ትንሽ ለመረጋጋት የሞከርኩት ከዚያ ሁሉ እልቂት በኋላ ቄሮዎች እንባቸውን ዋጥ አድርገው ቁጣቸውን ሲገልጹ ሳይ ነው። ዲና አለማየው የተባለች ኢሬቻ ለማክበር ሄዳ በዚያው ስለቀረች እህቷ ይህን ብላ ነበረ። ምን ልበል? ምን ላድርግ? እህቴ ተቃጠልኩልሽ፣ ተንገበገብኩልሽ እህቴ ገና ነበር እኮ ጊዜሽ። እንዴት ልሁን? ምን ልሁን? ሰላምዬ ኢህአዴግ ቀማኝ እህቴን። እማዬ ይኸው እንደዛ ምትሳሽላት እንደ ወጣች ቀረች። አቃጠለችን እኮ እግዚአብሔር ለእህቴም ለኢትዮጵያም ሕዝብ ይፈርዳል። ስትላዝሞ ገና ትዳር በመሠረተች በስድስት ወሯ ነበረ ሕይወቷ የተቀጠፈው። ወንድሟ አምቦ ጋር አገልጋላ ካገባች እንኳን ስድስት ወር ያልሞላት እህቴ ሲፈን ለገሰ ዛሬ ከጎኔ የተለየች፣ በቢሾፍቱ ሌሎች የቀመሱትን የሞት ጽዋ እሷም ተጋራች። ሐዘኔ የመራር ነው ሲፎኮ ምንም የምናገርበት አንደበት የለኝም። ፈጣሪ ነፍስሽን በገነት ያኑረው ሲል ሐዘኑን ገልጾ ነበር። መሐሌት ፋንታውን ደግሞ ይህንን ብላ ነበር። የኢሬቻን በዓል እያከበሩ የነበሩ ሰላማዊ ሰዎች ላይ የደረሰው ነገር እጅግ አሰቃቂ ነው። ለወትሮው ደብረ ዘይት ቢሾፍቱ ከተማ ኢሬቻ በሚከበርበት ቀን ወደ ሆራ በሚሄድና በሚመለስ ሰው ይጨናነቅ ነበር። ያኔ ግን ከግማሽ ቀን በላይ አልቆየም። ወታደሮቹም ከየመንገዱ ያገኙትን እየደበደቡ ሲሰበስቡ ነበር። መንገዶቹ ጭር ብለዋል። ቢሾፍቱ ሆስፒታል በጣም በርካታ ሕዝብ ተሰብስቧል። ግቢው ለቅሶ ቤት ነው የሚመስለው። ራሳቸውን ጥለው እያለቀሱ ወደ ሆስፒታል የሚሄዱ እናቶችን ማየት ይረብሻል። የሬሳ ሳጥን ይዞ የሞተባቸውን ቤተሰብ ሬሳ ለመውሰድ ሆስፒታል በር ላይ የሚጠብቁም አሉ። ረፋድ ላይ ወደ ሆራ የሚሄዱና የሚመለሱ ወጣቶች እየጨፈሩ በድፍረት በሚያሰሙት ሰላማዊ ተቃውሞ ተደስቼና አድንቄያቸው ሳልጨርስ ነው ይህ አሳዛኝ ክስተት የተፈጠረው ብላለች። በኦሮሞ ሕዝብ ዘንድ ከፍተኛ ቦታ ከሚሰጣቸው በዓላት መካከል አንዱ ኢሬቻ ነው። ይህ ታሪካዊና ተወዳጅ ትውፊታዊ በዓል በዓመት ሁለት ጊዜ ይከበራል። አንዱ በተራራማ ስፍራ፣ ሌላው ደግሞ በወንዞችና ሐይቆች ዳርቻ። በብዙዎች ዘንድ በስፋት የሚታወቀው ግን የክረምት ወራት መጠናቀቅን ተከትሎ በወንዞች ወይም ሐይቆች ዳር የሚከበረው የመስከረሙ የኢሬቻ በዓል ነው። ይህ በዓል ፈጣሪ የክረምቱን ወራት አሳልፈው ለበጋው ስላደረሰ የሚከበር ነው። ለፈጣሪ ምስጋና የሚቀርብበት በዓሉ በመላው ኦሮሚያ የሚከበር ሲሆን በሚሊዮኖች የሚቆጠር ሕዝብ በተገኘበት በስፋትና በድምቀት ሲከበር የኖረ በቢሾፍቱ ሆራ አርሰዲ ነው። ከሀገራዊው ለውጥ ወዲህ ደግሞ በአዲስ አበባ ከተማ ሆራ ፍንፊኔ እየተባለ በደማቅ ሥነ ሥርዓት እየተከበረ ይገኛል። የታሪክና ባህል ተመራማሪው አፈንዲ ሙጠቂ። ስለ በዓሉ ማክበሪያ ምክንያት እንዳብራራው ኢሬቻ በክረምቱ የወንዞች ሙላት ምክንያት ተቆራርጦ የነበሩ ቤተ ዘመዶችና ልዩ ልዩ ጎሳዎች የሚገናኙበት በዓል ነው። በመሆኑም በበዓሉ የተገኙት ሁሉ ይቅር ይባባላሉ። ገንዘባቸውን ለሌሎች ያበደሩ ሰዎችም ዕዳውን ይሰርዙላቸዋል። በዓሉ የሚከበርበት ቀንም የዓመቱ መጀመሪያ ተደርጎ የሚቆጠር በመሆኑ ዓመቱ የደስታና የብልጽግና ይሆን ዘንድ የመልካም ምኞት መግለጫዎች ይጎርፋሉ። የሕዝቡ መንፈሳዊ መሪ የሆነው ቃሉ ለሕዝቡና ለሀገሩ ኤባ ወይንም ምርቃት ያደርጋል። ታዲያ ማንኛውም ሰው ወደ በዓሉ ስፍራ ሲሄድ አለባበሱን ማሳመር ይጠበቅበታል። በእጁም የወይራ ቀንበጥ፣ እርጥብ ሳር አሊያም የአደይ አበባን ይይዛል። አፈንዲ በዓሉ ስለሚከበርበት ቦታም ሲገልጽ በነገድ ደረጃ የኢሬቻ ባል የሚከበርባቸው ማዕከላት በሙሉ በሐይቅ ዳርቻ የሚገኙ ናቸው። ይህም ምክንያት አለው። አንደኛው ምክንያት የጥንቱ የኦሮሞ የዋቄ የፈና እምነት ፍጥረት የተገኘው ከውሃ ነው የሚል አስተምህሮ ያለው በመሆኑ ዋቃ ፍጥረት ዓለሙን በጀመረበት የውሃ ዳርቻ በዓሉንና የአምልኮ ተግባሩን መፈጸም ተገቢ ነው ከሚል ርዮት የመነጨ ነው። ይህ ርዮት በዋነኝነት ከሚፈጸምባቸው ስፍራዎች መካከል ቀዳሚው ደግሞ ቢሾፍቱ የሚገኘው ሆራ አርሰዲ ዋናው ነው። የበዓሉ ታዳሚዎች ውብ ባህላዊ አልባሳትን ተጎናጽፈው ከቤተሰባቸው፣ ከጓደኞቻቸው፣ ከጎረቤቶቻቸው ወዘተ ጋር በመሆን በዓሉ በሚከበርበት ወንዝ ተገኝተው ለፈጣሪያቸው ምስጋና ያቀርባሉ። ወደ ስፍራው በሚያደርጉት ጉዞም ሆነ ሲመለሱ ደስታቸውን በተለያዩ ዜማዎችና ውዝዋዜዎች ይገልጻሉ። በበዓሉ ላይ የማይገኝ የህብረተሰብ ክፍል የለም። ሕፃናት፣ ወጣቶች፣ እናቶች፣ አባቶች፣ አዛውንቶች፣ አካል ጉዳተኞች ወዘተ ይታደሙበታል። በዚህ ቀን የማይደሰት የለም። በዚህ ቀን ብቻ ሳይሆን ይህን ቀን መለስ ብለው ሲያስቡትም ይደሰታሉ። አንድ ዓመት አንድ ቀን ላይ ግን ከዚህ የተለየ ክስተት ተፈጠረ። በቢሾፍቱ ሆራ አርሰዲ በየዓመቱ በሚሊዮኖች የሚቆጠር የኢሬቻ አክባሪ ሕዝብ በሚገኝበት በዚህ ታላቅ ስፍራ በ2009 ዓ.ም የኢሬቻ በዓል በሚከበርበት ወቅት ያ ወቅት ለቢሾፍቱ ለሆራ አርሰዲ በሚሊዮን ለሚቆጠረው የበዓሉ አክባሪ ብሎም ለመላው ኢትዮጵያውያን ጥሩ ዓመት አልነበረም። በበዓሉ ላይ በተፈጠረ ችግር በርካታ ነፍሶች ተቀጥፈውበታል፣ በርካቶች ለጉዳት ተዳርገዋል። በዕለቱ መድረክ አካባቢ ተፈጠረ የተባለ ውዝግብን ተከትሎ የመንግስት የጸጥታ ኃይሎች በወሰዱት እርምጃና እሱን ተከትሎ በተፈጠረ ትርምስ ነው በርካታ ሰዎች ለሕልፈት የተዳረጉት። ሁኔታውን የወቅቱ የአገሪቱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቴሌቪዥን ቀርበው በባሉ ወቅት የተፈጠረውን ጠቅሰው የተሰማቸውን አዘን ገልጸዋል። መንግስት የሟቾቹ ቁጥር ከሐምሳ ጥቂት ከፍ የሚል ነው ሲል፣ ሌሎች አካላት ግን የሟቾች ቁጥር በመቶዎች የሚቆጠር እንደሆነ ጠቁመዋል። በወቅቱ ሀገሪቱ በከፍተኛ ፖለቲካዊ ነውጥ ውስጥ የነበረች ሲሆን በተለይም በኦሮሚያና አማራ ክልሎች መንግሥትን የሚቃወሙ እንቅስቃሴዎች ተበራክተው ታይተዋል። ገዢው ፓርቲ ኢህአዲግም ውስጥ ውስጡን እርስ በርሱ ሽኩቻ ውስጥ ገብቶ ነበር። በ2008 ዓ ም የአዲስ አበባ ማስተር ፕላንን በመቃወም የተጀመረው ተቃውሞ በተለይ በኦሮሚያ ተፋፍሞ በርካታ የሕዝቡ ጥያቄዎች ወደ አደባባይ ወጥቷል። መንግሥትም በተቻለው አቅም ተቃውሞዎችን ለመቆጣጠር ጥረት እያደረገ ነበር። የ2009 ዓ ም የኢሬቻ በዓልም የደረሰው የተነሳው ተቃውሞ መንግሥት እንዳይስፋፋ በቁጥጥር ሥር ለማድረግ ጥረት እያደረገ በነበረበት ወቅት ነው። እናም በስፍራው ከፍተኛ ቁጥር ያለው የጸጥታ አስከባሪ ኃይል እንዲሰማራ ተደርጎም ነበር። የተሰጋው ለመምጣት ግን ብዙም ጊዜ አልፈጀበትም። አንድ ወጣት መድረኩ ላይ ወጥቶ ድምፅ ማጉያውን ነጥቆ ዳውን ዳውን ቲፒኤልኤፍ ዳውን ዳውን ወያኔ የሚል መፈክር አሰማ። በቦታው የነበረው ሕዝብ በደስታ ተቃውሞውን አስተጋባለት። የትግሉ ምልክት የሆነውን እጅ የማጣመር ምልክት ሁሉም ማሳየ። መድረክ ላይ የነበሩት አስተናባሪዎች በድንጋጤ የሚይዙት የሚጨብጡት ሲጠፋቸው ይታይ ነበር። ከዚያም በኋላ ከጸጥታ ኃይሎች ተኩስ ተሰማ። ተኩሱ ትርምስ ፈጠረ። የሆነው ሁሉ ሆነ። ከሰዓታት በኋላ ከበዓሉ ስፍራ በርካታ አስክሬን ተለቀመ። በርካቶች ቆሰሉ። ሕፃናት፣ እናቶች፣ ወጣቶች፣ አዛውንቶች ወዘተ በተገኙበት የሚሊዮኖች መድረክ እንዲህ አይነት ክስተት ሲፈጠር ሊሆን የሚችለውን መገመት አይከብድም በወቅቱ መንግሥት አንድም ጥይት አልተተኮሰም ሰዎች የሞቱት የተፈጠረውን ትርምስ ተከትሎ በመረጋገጣቸው ነው ቢልም የተለያዩ መረጃዎች ግን በጥይት የተገደሉ ሰዎች መኖራቸውን ገልጸዋል ዓለም አቀፍ መገናኛ ብዙሃን ሌሎች የሰብአዊ መብት ተቋማት መረጃዎች ግን ከዚህ የተለዩና የችግሩን ግዝፈት አውጥተው አሳይተዋል ተፎካካሪ የፖለቲካ ፓርቲዎችም ችግሩ ግዙፍ መሆኑን ጠቁመዋል። ዓለም አቀፉ የሰብዓዊ መብት ተሟጋች ሂውማን ራይትሶች በእሳት ላይ ነዳጅ በ2009 ኢሬቻ በዓል አከባበር የጸጥታ ኃይሎች ምላሽ በሚል ባወጣው ሪፖርቱ መንግስት በኢሬቻ 2009 ዓ.ም በዓል አከባበር ላይ የፈጸመውን የሰብዓዊ መብቶች ጥሰት በልዩ ሁኔታ በትኩረት ዳስሷል። ሪፖርቱ ከጥቅምት 2009 እስከ ነሐሴ 2009 በኢሬቻ በዓል ዕለት እና በዓሉን ተከትሎ በተፈጸሙ ሰብአይ መብት ጥሰት ላይ ብቻ ትኩረት አድርጓል። ቃለ መጠይቅ የተደረገላቸው ሃምሳ አንድ እማኞችን ጠቅሶ በተሰራው በዚህ የሰብአዊ መብቶች ጥሰት ባጋለጠው ሪፖርት በአስር የኦሮሚያ ክልላዊ ዞኖች የሚኖሩ 26 ሰዎችን ምስክርነት አካቷል። በበዓሉ ላይ የታደሙ 15 ሰዎች የበዓሉን አከባበር በተመለከተና የበዓሉን አከባበር ተከትሎ ስለ ተከሰተው ብጥብጥ አስረድተዋል። ሌሎች ጋዜጠኞች መምህራንና በተለያዩ ሆስፒታሎች የሚሰሩ የህክምና ባለሙያዎችን እማኝነት ሪፖርቱ አስገብቷል። ሁማን ራይትሶች በኢሬቻ በዓል የነበረውን ሁኔታ አስመልክቶ አንድ እማኝ ከኔ በቅርብ ርቀት የወታደርም የፖሊስም ልብስ ያለበሱ ሰዎች ወደ ህዝቡ እየተኮሱ ሰዎች ሲገድሉ አይቻለሁ። አንድ ሰውዬ በቴፒ ዩኒቨርሲቲ መምህር የነበረን ሰው ተኩሶ ሲገድሉ አይቻለሁ። መምህሩ በጣም ታዋቂ ነው፣ አውቀዋለሁ። ሲወድቅ አየሁት። ልረዳው አልቻልኩም ምክንያቱም እኔም ሕይወቴን ለማዳን እየሮጥኩ ነበር። ሌሎችም ሰዎች በጥይት ተመተው ሲወድቁ አይቻለሁ። ሰውነታቸው በጥይት ተመትቶ ነው የወደቁት ማለታቸውን ጠቁሟል። በሁለት ሺህ ዘጠኝ የኢሬቻ በዓል እንዳትሳተፉ ተብለው በመንግሥት የደህንነት አባላትና በኦዴድ ካድሬዎች ማስጠንቀቂያ ተሰጥቷቸው እንደነበር የተናገሩ እማኞች ማስጠንቀቂያውን ችላ በማለት በዓሉ ላይ እንደተሳተፉ ገልጸው ከበዓሉ በኋላ ወደ መንደራቸው ሲመለሱ ያለምንም የፍርድ ቤት ትእዛዝ እንደታሰሩና በእስር ወቅትም ከባድ ድብደባ እንደደረሰባቸው መግለጻቸው ሪፖርቱ ጠቅሷል። እስር ይገጥመናል ብለው በፍራቸው ወደ ቤታቸው እንዲሁም መንደራቸው ያልተመለሱ ደግሞ ቤተሰቦቻቸው በእነርሱ ምትክ እንደታሰሩባቸው ተናግረዋል። ለበርካታ ዓመታት የኢሬቻ ባህል ላይ ተሳትፎ እንደነበራቸው የተናገሩ ግለሰብም እንዲህ ብለው እማኝነታቸውን ሲሰጡ ሌላ ጊዜ በኢሬቻ በዓል የከተማው ፖሊስ ነበር ኃላፊነት የሚወስደው። እናውቃቸዋለን፣ ያውቁናል፣ የምናወራውን ያወራሉ። በዓሉ ለእኛ ምን ያህል አስፈላጊ እንደሆነም ያውቃሉ። ቦታውም ገደል መሆኑን ጉድጓዱንም በደንብ ያውቁታል። በዚያ ዓመት ግን የፌዴራል ፖሊሶች ነበሩ፣ የማላውቀውን ቋንቋ የሚናገሩ በከባድ የታጠቁ። የኦሮሚያ ፖሊስ እንደዚያ አይታጠቅም። በዓሉን የወታደራዊ ተልዕኮ ነው ያስመሰሉት ብለዋል። በወቅቱ ሀገሪቱን ይመራ የነበረው መንግስት ሃምሳ አምስት ሰዎች በመረጋገጥና ጉድጓድ ውስጥ በመግባት ሞተዋል ያለ ቢሆንም ሶስት ስማቸው ቢጠቀስ ለደህንነታችን ያሰጋናል ያሉ የቢሾፍት ሆስፒታል ሰራተኞች የመንግስት የደህንነት ኃይሎች ሆስፒታል ድረስ በመምጣት ጋዜጠኞችና ሌላ ማንም ቢጠይቃችሁ የሞቱ ሰዎች ቁጥር 55 ነው፣ የሞታቸው ምክንያት ደግሞ ተረጋግጣው ነው ብላችሁ መልሱ ስለመባላቸው ለሂዩማን ራይትስ ዎች አጋልጠዋል። ነዋሪነቱ ሻሸመኔ የሆነ የ21 ዓመት ወጣት የ2009 ኢሬቻን ሲያስታውስ፣ በበዓሉ ቦታ ስደርስ በፊት የማውቀው ኢሬቻ ባህልና የማየው ኢሬቻ አንድ አልሆነብኝም። የወታደር መኪናዎች ሁሉም ቦታዎች ላይ ነበሩ። በዓሉ ወደሚከበርበት ቦታ ስጠጋ የኦሮሞ የበዓል ልብስ የለበሱ የደህንነት ሠራተኞች ሰዎችን እያሰሩ ሲወስዱ አየው። ተራ ልብስ የለበሱ ደህንነቶችም ሰዎችን ሲያስሩ አይቻለሁ። የኢሬቻ ጠቅላላ መንፈስ በቦታው አልነበረም የሆነ የፖለቲካ ስብሰባ ነበር የሚመስለው እንጂ ባህላዊ ወይንም ሃይማኖታዊ በዓል አይመስልም ነበር ማለቱን ለሂውማን ራይትስ ዎች በወቅቱ ገልጾ ነበር። በ2009 ኢሬቻ በዓል ላይ የሞቱትንም ሰዎች አስመልክቶ ሂውማን ራይትስ ዎች መንግሥት የጸጥታ ኃይሎች ስለተጠቀሙት አግባብ ያልሆነ ኃይል ገለልተኛ የሆነ አጣሪ እንዲያቋቁም፣ ቤተሰቦች ስለጠፉባቸው ስለሞቱባቸው የቤተሰቦቻቸው አባላት አግባብ የሆነ መረጃ እንዲሰጣቸው እንዲሁም በዓሉን ለማክበር በቦታው ስለተገኙ ብቻ ወይም በበዓሉ ላይ በነፃነት የመናገር መብታቸውን ስለተጠቀሙ ብቻ የተከሰሱና የታሰሩ ሰዎች እንዲፈቱና ክሳቸውም እንዲነሳ ጠይቋል። የሆነ ሆኖ መንግሥት ከበዓሉ በኋላ በሰጠው ማስተባበያ ሟቾች የሞቱት በተተኮሰባቸው ጥይት ሳይሆን በተፈጠረ ትርምስ መሆኑን ለማስረዳት ሞክሯል። ነገር ግን ይህ ማስተባበያ ብዙም ችግሩን ሊደብቁ አልቻለም። እንዲያውም በተቃራኒው ሕዝብን በማስቆጣት ተቃውሞ እንዲጠነክር አድርጓል። ከአንድ ዓመት በኋላም በ2010 መጋቢት ላይ የኢትዮጵያ የፖለቲካ መስመርን የቀየረ ለውጥ እንዲከሰት የራሱን ሚና ተጫውቷል። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ ኢሬቻ በዓልን አስመልክተን በይህም ነበር መሰናዶ የ2009 ዓ.ምቱን በኢሬቻ በዓል በደብረ ዘይት የተከሰተውን እልቂት አስታውሰን ነበረ። በዕለቱ ለሞቱት ነፍሳቸውን በገነት ያኑር። እኛ በሌላ የይም ነበር መስተናዶ እስክንገናኝ ለዛሬው በዚሁ እንሰናበታችኋለን። ስለምትከታተሉን ከልብ አድርገን ነው የምናመሰግነው። ለቻናላችን ቤተሰብ ያልሆናችሁ በድጋሚ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ለማስታወስ እንወዳለን። መልካም ጊዜ።